ህይወቴ ብዙ ነገር ተመኝቻለሁ። አሁን ግን ዝም ብዬ ቅሜ መመርቀም ብቻ ነው የምንፈልገው። ቃሙሽ። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ወንድሞቼ እና እህቶቼ እንግዲህ እነዚህ የመሰሉ የወንዶች ጀዝባዎች እና ልጅ አብዱና እና አሙድ ሀቢቢ አይተን ነበር። ከሴቶችም ብቅ እያሉ ነው። እች ሁልጊዜ ግዜ ዓላማዋ እርኩስ። ስሟ ፋህሚ ስራዋ ቃሚ ነው። ፋህሚ የሚባል ጥሩ ስም ነበራት፣ ግን ስራዋ ግን ቃሚ። ስለዚህ እኔ በእድሜ ከሌሎቹ ብዙዎቹ ከምመኘው አለች፣ ጫትቅሞ ከሞ መመርቀን ነው ምርቃና ነው የምኘቷን፣ አላህ ይስጣት እንላለን። መጀመሪያ መከርኳት፣ ባለፈውም ቪዲዮ ሰርቻለሁ። አዎ ሁለተኛ፣ ይሄ ሶስተኛ ይሆናል ይሄ። ስለዚህ ምከረው፣ ምከረው እምቢ ካለ መከራ ይምከረው የሚል ማለትና አንድ ሰው መክረኸው የማይሰማ ከሆነ ምንም ማለት አይቻልም። መከራውን ራሱ ይምከረው ነው። እቻ ሁን ለራሷ ጠማ ፋህሚ ነው ስሟ ፋህሚ ናትቃሚ ጠሞ አጥማሚ አለው ጠሞ አጥማሚ። እኔ በተቻለኝ መጠን ከኡርኩስ ነገሮችን ዲን አልኢስላም የማይፈቅዳቸው ሐፍላችን የሚጎዱ ጤናችንን የሚጎዱ ትርሶቻችን የሚጎዱ ሰውነታችንን ጠቅላላ ስሜትም ኢኮኖሚ ብሪያችንም የሚጎዳ የሆነ ከጫት ራቁ ራሴን ርቄ ወንድሞቼና እህቶቼ በመምከር ላይ ሰምተሻልም ስለዚህ እኔ አላፍርበትም በምሰራው ቪዲዮ የምሰራው እኔ አልহামዱሊላህ አላህ ቢላህ ተማምኛ ነው ምሰራዋ ፊቀተም ኮንፊደንስ አለኝ አንቺ ግን ነገ ያስለቅስሻል። ይሄ ነገር ከምትመኘው በዚች ሀያት ዱንያ ኢማን አልተመኘሽም። ሳልሕ የሆነ ባል አልተመኘሽም። ወይም አባት እናትም ካሉ ሐጅ ላስደረጋቸው አላልሽም። ቆሻሻ ነገር ነው የተመኘሽ። ምንድነው? ጫት ነው። ከዛ በዛ መርቅ ነው። ማበድ መመርቀን ነው የምትፈልጊ። ልጅ ወልጄ አሳድጋለሁ ብለው ስንት አላማ ያላቸው አሉ እህቶቻችን። ሱስ ያለ በሱስ ውስጥ ያለ ኢንሻአላህ ከሱስ ተላቅቄ በቃ ወደ ሰውነት ጎዳና ልመለስ፣ ወደ ዲኔ ወደ አቅሌ ልመለስ። አሁን ግን አቅሌ ልሳት እያልሽ ነው አንቺ። ልበድ ልበድ ብሎ ሰው ይመኛል? እስከ ወንድምና እህቶች ጤና ቢኖራት እስከ ወደ ጤና ተቋማት ውሰዷት። አጠገብ ያላችሁ ወላጆች ይኖራሉ፣ እህቶች፣ አክስቶች፣ አጎቶች፣ ወንድም እህት ካላችሁ ወላ ይሄ ጤናም አይደለም። ትውልድን ማጥመም ዋጋ ያስከፍላል። በአዱንያም ወራዳነሽ፣ በአኼራም ትዋረጃለች። ስንት ጨዋ እህቶቻችንን ከሱስ የራቁ ወደ ሱስ ለመጥራት በምን ሞራለሽ? አልሐምድሊላሂ፣ እኛ እያለን አላሁ ስብሐነሁ ወተዓላ እኮ አየሽ አቅል ሰጥቶናል እንድንመረምርበት እና አላሁ ስብሐነሁ ወተዓላ ይህንን ዲን አልኢስላም የሰጠን ከጎጂ ነገሮች ከሱስ ነገሮች እንድንርቅ ነው። በኮሜንት ጽፍ ያለው አው እንድትጠነቀቂ ሰው አትበኪ ብዬ ቀጠልሽበት። 29 ሺህ ፎሎወር አላት። ካሁን ጀምራችሁ አደረምላችሁ ይህንን ፎሎወር አንፎሎ አድርጓት። ይሄ ነው ከዚህ የበለጠ ምን ይመጣባቸዋል እንድላችሁ ከፍተኛ ወንጀል ነው። ወደ ሱስ ሰው ሴት ሴቶችን ትጣራለች። ትውልዱን ከ ለመታደግ ጥረት በምናደርግበት ጊዜ እች በዚህ መጣሻ ለመጥማት ጀዝባዋ ስራዋ ነው። ለምን ትሳደባለህ ነው የምትሉ፣ ስለሰደ ለጀዝባ ጀዝባ ካላል አሁን እቺ ምኞት በቃ አጠቃላይ በአዱኒያ የሚባል የሚያረካት ምንድነው? ኢማን አይደለም። ወንድምቶች በሓላሉ አግብታ ትሆን አታግባ በሓላሉ አግብቼ እወልዳለሁ፣ ወይም ካገባች ደግሞ ሳሊሖች ልጆች አላህ ሊሰጡኝ እንዲህ እንዲህ እንዲህ፣ ኢማን ኢማን ጠይቅ እያሉ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው እንኳ ለዓለም የተላኩ ረሱል እንኳ አንተ ጌታ ያ ሙቀሊበ ልቁሉብ ሰቢት ቀልቢ ዐላ ዲኒክ ቀልብ የምትገላበጥ የሆንክ ጌታ ቀልቤን በዲነል ኢስላም ቀጥ አድርጋት። ዓላ ዲኒ ኪሉ ነበር በል አሽረፈል ኸልቅ እች ማን ሁና ነው። ስለዚህ ለራሷ ቅሜ መመርቀም መመርቀን ብትልኮ ጥሩ ነበር። እዚች ጋር ዋናዋ ያዙኝ ያናደደኝ እኔ ምንድን ነው ሱሪ አሳፋሪ እየሰማነው ሕፃን ልጅም የጫትም ትውልድ ነው እኔ የምመኘው ብላ ቅመው መመርቀን፣ ሳይቃም አይመረቀንም። መረቀነች እንበል። እና ቃሙ ብላ ማዘዟ እሱ ነው መዘዝ ያመጣው። እኔ ትኩረት የሰጠሁበት አጽንኦ ይሄ ነው። እና ቃሙ፣ አንቅምም፣ እንዳትቅሙ እንላለን እኛ። ደግሞ አያሳፍረንማ፣ ቃሙ እያሉ ራሳቸው እየቃሙ እየተግማሙ እዚህ ጋር የሚለቁ እኛ፣ ደግሞ አትቃሙ እንዳትጠሙ፣ አትቃሙ እንዳትታመሙ። እርሷ ግን ስሙዋ አፋህሚ። ስራዋ ቃሚ፣ ትውልድና አጥማሚ ሸክምናት። አሁንች ለወላጅ ለቤተሰብ ሸክምናት፣ ለዘመድ አዝማድ ሸክምናት፣ ለአገሪቱ ሸክምናት ነው። ስለዚህ እንዲህ የመሰሉ ብቅብቅ እያሉ ይያሉ ነዋ ነውና፣ ከወንዶችም እና ባለፈው እንዳየነው ያጅሉ እብድ የሴቶችም እች እብድ አለች። እንዲህ እንዲህ እየተዝም ካልናቸው እየተራመደ ይሄዳል። አሁን እናንተ አላህን አትፈሪም እንዴ የምትሏት እኔ አልፎ አልፎ ነው። አብዛኛው ቃሚ መሆኑ በዚህ ነው እሺ በቃ አብረን እንኳን እንበል ምናምን ይሏታል። ቃሙ ብላ ስላለች አብዛኛው የእሷ ተከታዮች እንዲቅሙ ነው። ወይም ጫት ያቆሙ ለማቆም ያሰቡ መልስ መስጠት ነበረባቸው። እኔ ግን እያየው አይደለም። ስለዚህ እህት ወንድምና እህቶች እቺ ጣሞ አጥማሚ ትውልድና ውዳሚናትና እንዳትከተሏት ለማለት ነው የመጣሁ። አንድ እንዳትከተሏት፣ ሌላ ደግሞ ራሷን ትጥመም ለህዝብ ለማህበረሰቡ ግን እንዲህ ቃሙ ብላ ማዘዟ መጥፎ ነው። እኛ ደግሞ አቸካሙ እንላለን። በኮንፊደንስ እሷ እየተዋረደች ትኖራለች። ሞት ሳይመጣብሽ ወደ አላሁ ስብሐነሁ ወተዓላ ተመለሽ። ስንት መመኘት ያለበት ምኞትን እቺ ተልካሻ የሆነ ነጫት፣ ከዛ ቀጥለሽ ሺሻ ቆሻሻ፣ ከዛ መጠጥም እያልሽ ታዳርሽ ያለሽ፣ ከዛ የሐራሙ ዝሙ፣ ከዛ ካቲማሽን ተበላሽቶ እንዳትሄጂ። እንዳት አላህን ፍሪ። ወደ አላህ ተመለሽ። እ ፋህሚ ነው ስምሽ፣ ጥሩ ነው። ተግባርሽ ግን ቀፋፊ ነው። አስቀያሚ ስምሽ ፋህሚ፣ ስራሽን አስቀያሚ፣ ትውልድን አውዳሚ ነው እያልኩ ሼር አድርጉላት። ፎሎ አድርጉኝ፣ ለእሷ ግን እንዳታደርጉ። ላይክ ይገባዋል። ለምን ከእሱ ስለሚታደጋችሁ፣ ላይክ አድርጉ። ሁልጊዜ እኔም ይሁን ሌላም ይሁን ወደ ሱስ የሚጠራችሁ ደግሞ ሁልጊዜ እኔ ለዚህ ነው። ይህቺ ደግሞ እየጀዘበች ለራሷ ጀዝባ ሴት እህቶቻችንን ለማጀዘብ ነው እንዴ ወንድሞች፣ ወንድ ልጆቻችንን ለማጀዘብ ነው እመቱን እሞቱን እንደዚህ ለማድረግ ብላችሁ አንፎለው